አሰላሙአሌይኩም ወረህመቱ ላሂ ወበረካቱ ውድና የተከበራቸው የኮኬት ቤተሰቦች የተከታታዮች እንዴናችሁልኝ ዳናናችሁ ዳነ አልሐምዱሊላህ እንዲሁም ሰላም ብያለው የክርስቲያን እህት ወንድሞች እንዴ ናችሁልኝ አላችሁልኝ ወይ እኔ ያሉው አልሐምዱሊላ ረመዳን እንዴት እያረጋችሁ ነው እያረረጣችሁ ነው ይህዋይን የራሱ ቀልቶ እያጋጠለኝ ነው የእንቀልፍ ብዛት ማለት ነውወረብል እና ሀባይ ገልቤ የው ረመዳን ዛሬ አስራ አራተኛ ቀን ነው አልሐምዱሊላ። አላህ ጾሙ ከሚጨርሱት ያድርገን፣ እንዲሁም ጾማቸው መቆል ከሚደረግላቸው ከሳሊህ ባሪያዎቹን አላህ ያድርገን። ወንጀላችን አላህ ይማርልን፣ ቀጥተኛውን መንገድ አላህ ይምራል፣ ልባችን በኢማን ይሙላልን እላችኋለሁ። እና ዛሬ ደስ በሚል ነገር በቃ አቅም ደስ ደስ በሚል ነገር ነው የመጣሁትኝ እኔ እንጃ ማለት ብዙ ጊዜ የተለመደ ሊሆን ይችላል፣ ግን ለእኔ አዲስ ነው። እናም ደግሞ እንግዳ ነገር ነው። እንግዳ ነገር እና አባይ ገልቤ ዛሬ አንዲት ጓደኛዬ እቃ እስኪ ሎኬሽን ላኪ ምናምን ምናልባት ላይ ኢድ ከተገናኘ ምናምን እስኪ ሎኬሽን ስልክላት ቅርብ ነው የአስር ደቂቃ ያ ደቂቃ መንገድ ነው ምናምን ትለኛለች ማለት ነውና ደስ ያለኝ ና ፍቃድ ኢንሻላህ ኢድ ከተፈቀደልኝ ሰዎች ምናምን ከፈቀዱልኝ እንውጣለን ምናምን ብዬ ሳውራት፣ እሷ ደግሞ አይ ውጪ ድራይቨር ምናምን አለችው ማለት ነውና፣ ቁጥሪ ለድራይቨር ሰጣት። ሲደውልልኝ፣ እኔ የቤት ኦርደር መስሎኛል ለሴትዮ የጠለበችው ምናምን ማለት ነውና፣ ከዛ ደግሞ አይ አንቺ ነው ምናምን አለ እና ጨነቀኝ። እንዴ ለእኔ ምናምን ስል፣ እሷ ደግሞ በኢሞ ደውላ እቃ ተቀበል ምናምን ትለኛለች ማለት ነውና፣ የቤት ቁጥር ብቻ ነው ስጭ ያለችኝ እና መጀመሪያ ሎኬሽን ስላላት ማለት ነው። ከዛ ክፍል ገብቼ ድንግጥ አልኩና ክፍት አደረኩት። ክፍት ምልውን ከዛ ተናደ ተናደድኩ ከዛ በ እን ቪዲዮ ሰርዘናል። ለምን በየንድ ምንድን ነው ቅጥል ነው ያልኩት፣ በጣም ተናደድኩ ማለት ነው። ከዛም በኋላ ሰብስቤ አስቀመጥኩት ና ቆንጆ ናች ማለት እሺ ስላት አይጠበቅም ስሜን እንድጠሪ አልፈልግም ማለት ነው ምክንያቱም እና ከሌ ከሌ ስላሉ እንዳይቀየ ማለት ነው። አላውቅም እና በጣም አመሰግናለሁ። ይሄ ነው እኮ በነገራችን ላይ ስጦታ ከፍቼዋለሁ። ስጦታው ከፍቼዋለሁ። በጣም ያናደደው ነገር ቢኖር ከፈትኩት ማለት ነው። ምክንያቱም ጨነቀኝ ጨነቀኝ ስላችሁ፣ አልለመድኩም እንደዚህ በጓደኛ ስጦታ መቀበል ምናምን። ማሪ ውዴ ቆንጆ ከማለት እዚህ ስጦታ አናቀበል እና ቀድድ ተናረኩት ቀድድ ዳረኩት ማለት ነው። والله العظيم እንደዚህ ነው ነው። ከቀደድኩት በኋላ በቃ እስከማይም ጫነቀኝ ማለት ነው። ግን ካየሁት በኋላ ዋ አሜዚንግ ነው። አንደኛው ይሄ ነው፣ ሁለተኛው ደግሞ ይሄ ነው ማለት ነው። እና ይሄ ደግሞ እቃው ነው ማለት ነው። እና እኔ እንጃ ብቻ እንዴት እንዳስበችው አላውቅም። እና ምን ተዋወቅ ደግሞ ቅርብ ጊዜ ነው ከተዋወቅን ምናምን እና ወላሂ በቃ ይሁን በረቀብኝ ምናምን፣ ታውቃላችሁ አለ አዲስ ነገር ምናምን ያለመዳችሁ ነገር ሲሆን ዋው፣ እና እንደዛ ነው እላችሁ አለኝ። ግን ችግሩ ወከልኩና ከፈትኩት። በዚህ አጋጣሚ አመሰግናለሁ፣ ክበሪ ልኝኝ ይድት ከመዋለድ መዋደድ ይባላል እና በጣም ነው የማመሰግነው። ምን አይነት ጥሩ ጥሩ ጓደኞች ጥሩ ጥሩ እህቶች አሉ አልሀምዱሊላህ እላችኋለው የኔ ውድ እህቶች እና ሁለት ነው የላከችልኝ። ሁለት ልካልኛለች እና አይበዛም ወይ ምናምን ስላት ነው እንደምታውቁት ነው እላችኋለሁ። በነገራችን ላይ በቀደም እየቀለድኩ ነበር፣ ስጦታ ላኩልኝ ዱባይ ያላችሁ ምናምን ብዬ እየቀለድኩ ነበር እና እንዲ ስጦታ በግድ ወይ ብሎ እየተፋለሙኝ ነበር። ከዛም በኋላ ዛሬ ደግሞ መጣልኝ ማለት ነው እና ወላሂ በጣም ደክሞ ብሎኛል፣ ግን ቪዲዮ ሳልሰራ አላድርም ብዬ ነው ላሳያችሁ ደስታዬን ተካፈሉ ብዬ ነው። እና በጣም ደስ ብሎኛል ማለት ነው። በጣም አመሰግናለሁ። እኔ ቆንጆ ክብር ይልኝ እና በጣም እኔ በጣም ወዳለው ሽቶ ነገራችን ላይ ሽቶና ልብስ አልደራደርም። ለገንዘብ ለሌላ ነገር ሳውጣ በጣም ያሳዝነኛል። ግን ለገንዘብ እና ለሽቶ ከሆነ አያሳዝነኝም እላችኋለሁኝ። እና ሽታው ራሱ በጣም ነው የሚያምረው። በጣም ማለት ነው። እና በምን ልበልሽ? ቃላት የለኝም። ክበሪልኝ፣ ክብር በልኝ። አላህ ውዴታችን እስከ ጀነት ያርግልን፣ ወዶ ያስወድደሽ። እንደዚህ ሽቶ ሸትቺ እና በጣም ነው ደስ የሚለው፣ በጣም ደስ ይላል። ሽታው ራሱ እውጥ ነው፣ ለዛውም እውጥ ነው ወላሄ። እና በጣም አመሰግናለሁ። ክበሪልኝ፣ ይልኝ የኔ ቆንጆ፣ በጣም አመሰግናለሁ። አላሰብኩትም ማለት እንጃ አልጠበቅኩትም። እንደዚህ ስጦታ ምናምን ምናምን ለዛውም ቅርብ ጊዜ በተዋወቅኩት ልጅ እና ምንም አደረግ አይቻልም። በጣም አመሰግናለሁ የኔ ቆንጆ ክበሪልኝ። እንደዚህ ሽቱ ሽትት በይ ማእዛሽ አለምን ያውድ። ወድሻለሁኝ፣ በጣም ወድሻለሁ። ክበሪልኝ እና ጓደኞቼ ሁላችሁም ወዳችኋለሁ። ደግሞ እንዳትቀኑ እና ነገ የእኛ ሰእኛ እንዳትሉ ማለት ነው። ሁላችሁም ሁላችሁም ወዳችኋለሁ። ለእኔ ልዩነት የለም። ሁሉም አንድ ነው። የራሱ አመጣጡ ይለያይም፣ መንገዱ ይለያይም። ለኬን ሁላችሁም ወዳችኋለሁ። አላህ ያክብረልኝ፣ ክብሩ ለኔ ውድ እህቶች እና አንደኛው ደግሞ ይሄ ነው። እንየው እና በቃ ልክ ወረቀቱ ስቀደው ነው

እንዳይናቸው እ ይሄ እራሱ አንድ አይነት ናቸው እና አመሰግናለሁ፣ የኔ ቆንጆ ክበር የለኝ እና ሁለቱም እንትን ናቸው፣ እውጥ ናቸው፣ ሁለቱም ማለት ነው። በጣም አመሰግናለሁ። ከሽቱ ይልቅ ማሰባ በራሱ ለእኔ ትልቅ ነው እና ኒንጃ ማሰቧ ለኔ ትልቅ ነው እና የተዋወቅነው ደግሞ ቅርብ ጊዜ ነው። ይህን ያክል ለስጦታ የሚያክል ጊዜ አልቆየንም ማለት ነው እና እንደዛ ነው ላችኋለሁ። የኔ ውዶች እዩት፣ ሽቶይን ማለት ነው ሽቶይን። እናንተ አታፍሩ። ለኔ አንዱ ለእኔ ትላላችሁ፣ እነ ከሌ አንዱ ለኔ እንዳትሉ፣ አንዱ ለኔ አልሰጥም ሂካካ ነው እሺ። ስጦታ አይሰጥም ስጦታ አይሰጥም እላቸዋለሁኝ። ይሄን ይመስላል ስጦታዬ። ሁለት ሽቱ ማይቶልኛል ግን ምንም ማድረግ አልቻልኩም። ቀድም የቀደድኩት ወረቀቱ ማለት ነው። ለክን በጣም አመሰግናለሁ እልሻለሁኝ። ከባሪልኝ። አላህ ብድር መላሽ ያድርገኝ። አላህ ውዴታችን እስከ ጀነት ያርግልን። ሁላችሁም ወዳችኋለሁ ጓደኞቼ ክበሩልኝ፣ የእኔ ምርጦች። ወላሂ ሁላችሁም ወዳችኋለሁ፣ ልዩነት የለም፣ ሁላችሁም ለኔ አንድ ናችሁና እና ደግሞ ስጦታ አምጡልኝ፣ ሁላችሁ ማለት ነው። ስጦታ አምጡልኝ። ይኸው ጀምሯል፣ መንገድ ጀምሯል። ሎኬሽን ልካለው፣ ችግር የለም። ወይኔ እንግዲህ ነው እና ስቀልድ ነው። እሺ ስቀልድ ነው፣ ፈታ አላርጋችሁ ብዬ ነው። በጣም አመሰግናለሁ፣ ክበሪልኝ። እንግዲህ የዛሬው ቪዲዮ ይሄ ይመስላል። ቪዲዮ ከሰራው ግን በጣም ምናምን አንድ ሳምንት ምናምን ይሆናል ሶስት ቀን አራት ቀን እኔ እንጃ፣ ግን እንደዛ ይሆናል ማለት ነው። ምክንያቱም ቪዲዮ ለመስራት እየተመቸኝ አይደለም። አሁን ራሱ አይኔ ቀልጧል እያቃጠለኝ ነው፣ የእንቅልፍ ብዛት ማለት ነው። ግን ቪዲዮ ሳስራ አላድርም ብዬ ነው። በጣም አመሰግናለሁ፣ ክበሪልኝ፣ ሁላቸውም ክበሩልኝ። እህቶች ባላችሁበት ቦታ ላይ ይጠብቃችሁ አላህ። ጾማችሁን መቅቡል ያርግላችሁ የቀጣይ ደግሞ አላህ በሀገራችን አደላድሎ እንድንጾም አላህ ያድርገን እላችኋለሁ። ውድድ ነው ማረጋችሁ፣ አላህ ከኔ በለጠ ደግሞ አላህ ይውደዳችሁ። በያላችሁበት አላህ ይጠብቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።